ኢየሱስ ታረደ፣ ኢየሱስ ታረደ። እንደምን አሉ። እንግዲህ ያለነው በዓሉ ሆሳዕናን እያከበርን ያለነው እና ታላቅ በዓላችን እያከበርን ያለነው ይኸውልህ፣ እዚህ በክርስቲያን በዚህ ቤተ ክርስቲያን ተገኝቶ በዓሉን በሰላም አክብሮ ተጠናቋል ማለት ነው። ስለዚህ አሁን እርስዎን የፈለግኩት ምንድን ነው አንድ የሆሳዕና ዝማሬ ብቻ እንዲጋብዙን ነው። ሆሳዕና በአርያም እያሉ ዘመሩ ህፃናት በኢየሩሳሌም፣ ሆሳዕና በአርያም እያሉ ዘመሩ ህፃናት <laughs>

ዘመሩ ህፃናት በኢየሩሳሌም። በእውነት ክብረ አባታችን እጅግ አድርገን ነው የምናመሰግነው። መልካም በዓል እንዲሆን እንድሎት እንመኛለን። አምላካችን መድኃኒታችን በዓሉን ለሁላችንም የተከበረ በዓል ያድርግልን። ጾሙን ጸሎቱን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን ያድርሳችሁ። መልካም በዓል እርሱ ተቀበለ፣ በሰው ልጆች ፈንታ በመስቀል ላይ ዋለ። መምህራችን የደብረ ዘይት ደብረ መድኃኒት ኢየሱስ ቤተክርስቲያን ከዘንጌል አንቲ ናቸው። ጠይቃቸዋለን። ቻሌንጅ ሆሳዕና በአርያም ኢየሩሳሌም ሆሳዕና በአርያም እያሉ ዘመሩ ህፃናት በኢየሩሳሌም። የኢየሱስ ይዘ ካልኩኝ በኋላ መዝሙሩ እናንተ ትጫውሱ

ስባትም በእንተ ጸላይ ከመትን ስትወለ ጸላይ ወለ ገፋይ እናመሰግናለን። ቀሲስ መምህር ኃይለ ማርያም የደብረ ዘይት ደብረ መድኃኒት ኢየሱስ ቤተክርስቲያን ሰብከተ ወንጌል ኃላፊ ናቸው። ስለ ሆሳዕና ምንነት ባጭሩ እያስረዱናል። ቀሲስ ሆሳና ምን ማለት ነው? እሺ ያው ጥሩ ነው። ስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። መድኃኔ ዓለም ክርስቶስ ለብርሃነ ትንሳኤው አምላክ እንዲያደርሰን የሱ መልካም ፍቃድ ይሁንልን እያልኩ ነው። ሆሳዕና ማለት እንግዲህ ከስምንት ቀናቶች በኋላ መድኃኔ ዓለም ክርስቶስ የብርሃነ ትንሳኤውን ነገር እንደሚያካፍለን እንናስብበት እንዘከብረ የመጀመሪያ ቀን ሆሳዕና ማለት በዛ ዕለት እንግዲህ ነቢየ እግዚአብሔር ቅዱስ ዳዊት የተነበዩት ትንቢት፣ የተዘመረው ትንቢት የተፈጸመበት ቀን ነው። ያ ትንቢት ምን ነበረ? ብሩክ ዘይመጽእ በስመ እግዚአብሔር እንዳለ በእግዚአብሔር ስም የሚመጣ እራሱ እግዚአብሔር ብሩክ ነው ፣ የተመሰገነ ነው ሲል ሆሳዕና በአርያም እያሉ ህፃናቱ ያመሰገኑ። ሆሳዕና ማለት መድኃኒት ነው። መድኃኒት ወደ ዓለም ይመጣል፣ ያልዳ ነው የታመመ ትውልድ ይፈውሳል፣ ይባርካል ተብሎ ህፃናቱ እያመላለሱ ዘመሩ። በእውነት ደቢያችን እርሱ ተቀበለ በሰው ልጆች ፈንታ በመስቀል ላይ የዋለ እና በአርያም እንኳን አደረሳችሁት፣ መምህር። እንኳን አብሮ አደረሰን። እንኳን ለብርሃነ ትንሳኤው በሰላም አደረሰን፣ አደረሳችሁ። እሺ መምህር፣ የዛሬ የፋሲካ በዓል በልምድ የሚያከብሩ ሰዎች አሉና እንዴት ነው የፋሲካ በዓል የሚከበረው? አመሰግናለሁ። እንግዲህ ትንሳኤ የልምድ በዓል አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ በሶስተኛው ቀን ከሙታን ተለይቶ ሞትን ገድሎ ሞትን አሸንፎ የተነሳበት ነው እና ትንሳኤ ከክርስቶስ ጋር የምንተባበርበት አንድ የምንሆንበት ነው እንጂ የዘልማድ ባህል አይደለም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስትና በመሞት የሚሸነፍ ስላልሆነ ሞቶ ሞትን አሸንፎ ስለተነሳ ክርስቲያኖችም እንዲሁ ይሞታሉ። ግን ሞቱ ስንል ለምሳሌ ቅዱስ ጳውሎስ እናንተ የክርስቶስ እርሻ ናችሁ፣ የስንዴ ዘር ናችሁ እንዳለው ሰው ከስንዴ በቅሎ መሬት ላይ ወድቆ በስብሶ እንደሚነሳ ሁሉ ትንሳኤም እንደዛ ነው። የሰው ልጅ ወይ ክርስቲያኖች ሞቱ ማለት ሞተው ይቀራሉ ማለት ሳይሆን ይነሳሉ። ስለዚህ ትንሣኤም ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ከሞተ በሶስተኛው ቀን ከሞታን ተለይቶ የተነሳበት እለት ነው እና በዘልማ ድባይድ ሳይሆን አምላካችን ሆኖ አድርጎ ያሳየን ትልቅ ባህላችን ነው። ያው ከትንሣኤ ጋር ተያይዘው ትንሳኤ ከተባለ እንደገና ለምን ቀጣይ ሳምንት ደግሞ ዳግሜ ትንሳኤ እናከብራለን? እንግዲህ ይሄ በማቴዎስ ወንጌል እንግዲህ ምናልባት እነዚህ አራቱም ወንጌላውያን በተመሳሳይ ቋንቋ በተመሳሳይ አገላለጽ ገልጠውታል። ግን በሰፊው እንደምን ተገልጾ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በሰው በአንዱ በአዳም ምክንያት ሞት እንደመጣ ሐዋርያው ቅዱስ ጳውሎስ በ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 መልእክት ነግሮናል። ሞት በአዳም በኩል እንደመጣ ደግሞ ክርስቶስ ሞትን ደግሞ እንዳጠፋልን ይናገራል። እና ይህ የሞተው ከሙታን ደግሞ የተነሳው አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምረ ስንመለከት በሳምንቱ እሁድ ትንሣኤውን ለሴቶች ገልጦ ነበረ። ይህ ራሱን የቻለ ምሳሌነት አለው። ምክንያቱም አንዳንድ ሰዎች ለምሳሌ ትንሣኤ ለሴቶች የገለጠው እንዲናገሩለት ነው እንዲያወሩለት ነው ይላሉ። ግን አይደለም። ጌታችን ላይታ ኢየሱስ ክርስቶስ ትንሣኤውን ለሴቶች የገለጠው አንዱ በብሉይ ኪዳን ሴቶች ለምስክርነት አይበቁም ነበረ እና ጌታችን ላይ ኢየሱስ ክርስቶስ አዲስ ኪዳን ላይ ሲመጣ ግን ሴቶች ለምስክርነት እንደሚሆኑ ለማሳየት ይህንን አደረገው። ሁለተኛው ምክንያት ደግሞ ሴቶች እንግዲህ ብስራት የተጀመረው በሴት ነው። ያም በድንግል ማርያም መልአኩ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስንመለከት ሂዶ ያላት ድንግል ማርያምን ጸጋን የተመላሽ ወይ ደስ ይበልሽ ብሎ የመጀመሪያውን ብስራት ያበሰረው ለሴት ነው። ብስራት በሴት ተጀመረ፣ ደግሞ በኋላም ለሴቶች ተደረገ ማለት ነው እና በዛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳቱን ቀድሞ ለሴቶች ተገለጠ እና ማርያም መቅደላዊት ሂደው መቃብሩን ሲያው ተነስቶ አገኙት። ስለዚህ በተነሳ በሳምንቱም ያለው ቃል ያለው ሳምንት በሙሉ ዳግማ ትንሣኤ ይባላል። ያ ብቻ አይደለም። በቤተክርስቲያናችን ሃምሳው ቀንም እንደ ትንሣኤ ነው የሚቆጠረው። ሃምሳው ቀን ከክርስቶስ ከተነሳበት ከትንሣኤው ጀምሮ ያለው እስከ ባለ ጰራቅሊጦስ ድረስ ያለው ቤተክርስቲያናችን ከመትንሣኤ ወልዳ ነው የምትለውና እንደ ትንሣኤ አድርገው ያክብሩት እንደ ትንሣኤ ነው የሚቆጠረው ያኛው ቀንም ማለት ነው። በእውነት እርሱ ተቀበለ ሰው ልጆች ፈንታ በመስቀል ላይ ዋለ። ምክንያቱም በዛ ሰዓት ምሳ የለም፣ ጾም የለም፣ ስግደት የለም። እነዚህ አባቶቻችን ጋር እየተገናኘን እንደው አስቸጋሪ እንኳን ሆኖ ከተገኘ ምናልባት የምጽዋት እንዲመጸውቱ ሊሰጥ ይችላል እንጂ ከትንሣኤ ጋር የተገናኘ ስለሆነ ማለት ነው። እስኪ መምህር አንድ ክርስቲያን ትንሣኤን እንዴት ማክበር አለበት? ሁሉም ክርስቲ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው ለሁሉም ሰው ነው። ድሃ አላለ፣ ሀብታም አላለ። ለሁሉም ሞቱን ሞትን በሞት ገሎ ኃጢአትን አጥፍቶ አስወግዶ ለሁላችን ነው የተነሳው። ስናከብር በጋራ መሆን ያለበት ያ፣ በጋራ ማለት በመተሳሰብ የደከሙትን በማንሳት የተቸገሩትን በመርዳት ነው። ትንሣኤ የሚያሳየን ትንሣኤ አንድነት ነው። ትንሣኤ ህብረት ነው። እንግዲህ በክርስትና ውስጥ ልዩነት የለም አደለም በትንሣኤ በሌላ ቀን ሁሉ ክርስትና አንድነት ነው ለዛ ማሳያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲያስተምራቸው እንዲህ ነበር ያላቸው አባታችን ሆይን ጸሎት ሲያስተምራቸው በሰማያት የምትኖር አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ስምጣ እያሉ ነው ጸሎት የነበረው በዚህ ጸሎት ላይ እንደምንመለከተው የጋራ ብቸኝነት ጸሎት የለም በህብረት ነው አባቴ ማለት ሲገባቸው አባታችን በደሌ ማለት ሲገባቸው በደላችን እና በእንደዚህ ሁኔታ ነው የገለጡት እና ክርስትና ህብረት ነው። ለአንድ ሰው መዳን ብቻ ሳይሆን ይሄ ህብረት የጋራ መዳን ነውእና በጋራ ነው መከበር ያለበት፣ በአንድነት ነው መከበር ያለበት በመተሳሰብ በመፈቃቀር የተቸገሩትን በመርዳት ያለንን በማካፈል ትልቁ። ምክንያቱም ኢየሱስ ክርስቶስ ሰው አንዳንዴ ሲኖረው ብቻ አይደለም መስጠት ያለበት መስጠት ያለበት ከጉድለቱ ላይ ጭምር ሲሰጥ ነው። ምክንያቱም ብዙ ቅዱሳን እናቶቻችንን ስንመለከት የሳሙኤል እናት ሀና ልጅ የላትም ግን ልጅ ሳይኖራት ካላት አንድ ልጅ ላይ ለእግዚአብሔር ቤተ መቅደስ ሰጠችው። ሳሙኤል ከዛ በኋላ አራት ልጆች የተሰጣት። እንዲሁ ያቺ መበለቷም ያላትን ሳንቲም ሰጣለች፣ እግዚአብሔር አመሰግናት እና አንዳንዴ ሲኖረን ብቻ ሳይሆን ከሌለን ላይም ይሰጣል። ካለን ላይ ማካፈል ያለብንና በመረዳዳ በማካፈል አብረን ማክበር ያለብን ትንሳኤ፣ እንደዚህ መከበር እሺ። መምህር እኔ ሳልጠይቀው ያለፍኩት ሳይነሳ ማለፍ የለበት የለበትም የሚሉት ካለ እንግዲህ ትንሣኤ ሁሉም ሰው የሚያከብረው በዓል ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቁ ቦታ የሚሰጠው ትልቅ በዓል ነው እና ስናከብረው በድጋሚ የምንፈልገው በመከባበር፣ በአንድነት፣ በሰላም በተለይ እንዲሁ ደግሞ በመጸለይ እንዲከበር አስተላልፋለሁ። ይልክ ምክንያቱም ጸሎት የሁሉ ነገር መሰረት ነው፣ መንገድ ነው እና በመጸለይ ጸሎት በመጸለይ ነው መተላለፍ ማለፍ ያለበት እንጂ ተገኘ ተብሎ እንደው ሀምሳ ቀን 55 ቀን ጾመናል። አሁን ተገኘ ተብሎ እንደው ከልክ በላይ ባይበላ ከልክ በላይ ባይጠጣ ከዛ ይልቅ የሚበቃንን የሚበጀንን በትንሹ ሆነናል ለተራቡት ለተቸገሩት ብናበላ። ምክንያቱም ይሄ ሁሉም የሚያልፍ ነው በዓለሙ ያለው ሁሉም የያልፋል እና ስጋ የሚፈርስ ነው የሚበሰብስ ነው የማይሞተውን ረቂቋን ነፍስ ብናድን ይሻላል። እና እንደው በበዓሉ ወቅት በጾም ወቅት እንዳሳለፍ ነው በዓሉንም በልክ በመጠን በመብላት በመጠን በመመገብ እንድናሳልፈው በእግዚአብሔር ስም ጥሪ እናስተላልፋል። እሺ መምህር፣ አክብረውን እዚህ ስለተገኙ በጣም እናመሰግናለን። በድጋሚ እናመሰግናለን። መልካም በዓል ለሁላችን። እኛ ግን ከሰስን እንደ ወንጀለኛ፣ ስለኛ ይታርድ ጤና ስ ሊቀዳ ይሆን አብሮ ይስጥልን እንኳን ለባለ ትንሳኤ በሰላም አደረሱት። እንግዲህ በባለ ትንሳኤ እንደ ቤተ ክርስቲያናችን ስርዓት ሌሊቱ ሙሉ በማሌት እና በተለያዩ መራግሮች ነው ስናስምናረውና በዓሉን እስኪ በዓሉ አስመልክቶ አንድ እንደው ከመዝሙረ ዳዊት አንድ ምስባክ እንዲሉልኝ ነው የምፈልገው። ድሉን ስለሰጣችሁኝ አመሰግናለኝ። እንግዲህ የቅዳሴውን ምስባክ ላለውኝ

እጅግ አድርገን እናመሰግነው። እኔም እንግዲህ አመሰግናለሁ። መልካም አመት ባል ይሁን። ለእርሱም ከመላ ቤት ሰው መልካም በዓል ይሁንሎት እኛ ግን ከሰስን እንድ ወንጀለኛ ስለኛ የታርድ ሰማያዊ ዳኛ ደይስሃክ ፈንታ ኢየሱስ